ምናለ፣ አግኝቼው ነበረ። ተጣልተን አባሪ እግዚአብሔር። ምን ተጣልኸው? እና ነው እና ምን አለ? ምን ይለኛል? ማን ነው? ልብስ ግን ቆሽ አለኝ። አረ ቆሽ፣ ችግር የለውም። እና እንዴት መጣል? ነግረውኝ ልጆች ናቸው እዛ ጋ ራሱ። እሱማ በቃ አላሳየም፣ ተጣልተናል ብሎ ራሱ። መች እቸውም ስለነበረ እዛ እየሮጠ የሄደ ትቶኛል። ነገሩ ስልኬ ውስጥ ይገባል። ስልኬ መች ይሰራል? ሳሚ፣ አዎ እናትህ አሁን እንደዚህ ብታይ ምን ትላለች? እንጂ ሰው ሳይሰራ ነው። እንዴት ነው ልስራ? ፊትህስ እንደዚህ ግርጥት ብላል እኮ። ግርጥት ብላል። እርግጥ ነው። ስራ ተፍ ተፍ ማለት ጀመርክ። እሺ የት እያደርክ ነው ከሰዎች ጋር በቃ እዚህ ጋር ማውራት አልፈኝ ግን ሰዎች ጋር ነው አረ ገነት ይሄን እንዳታይ አረ በእግዚአብሔር አረ ችግር የለም ስራ ነው እሷስ ጥላኝ ሄደ የለም ሳሚ ጥላ ሄዳ አይደለም ሳሚ በቃ ያለችበትና ያላወቅነው አይደል እንዴ ምን ያጋጥማት፣ ምን ይሆን አላወቅንም። ፊትም እኮ ምንም እኮ ልካረልም እና፣ እኔ ማለው በቃ ልጁንም አግኝቼው ሰው ነው ራሱ ጠቁሞ፣ እዛጋ የሆኑ ልጆች አይተነዋል ብለው ፎቶውን፣ አሳይቻቸው፣ አዎ ባንዴ ታወቅኩ፣ እዚህ ሰፈር ውስጥ ስራ ምናምን ስፈልግ ስለነበረ ብዙ ሰዎች ሳነጋግር ነበር። ለዛ አንተ ግን አይርቀም። ከዛ እዚህ ድረስ ስትመላለስ ቢል መጣለሁ። አብረህ ዛሬ ነው የምትሄደው። ዛሬ ስራስ? ይቅር፣ ይቅር። አዎ እሚቀጡ ካሉ አሁን ያለሁበት ሁኔታ ነገሮችን በራሴ ነው ምንም በራሴ አይደለም። ማርያምን ሳሚ እኔ ማንንም ማስጨነቅ አልፈልግም ነው እንዴ በቃ በእኔ ምክንያት ማንም እንዲጨነቅ እኔ ደስ ይለኛል። በላይ ብዙ ነገሮችን እና በቃ ግን አሁን ላይ እኔ ከማንም እንትን መጠየቅ አልፈልግም እኮ አብረን ሂድ። ችግር የለም እኔ አሁን ተመችቶኛል እየሰራው ነው። ትንሽ ለስራና ቢያንስ የትራንስፖርት እንኳን ካገኘ በኪራይ ነው። በቃ እሷ ስትመጣ እንትን እንላለን። እኔ እሷ ጋር የመሄጃ ብቻ አላገኝም እንጂ ችግር የለውም። አይሆንም፣ ውድ ነው። ችግር የለውም። አይሆንም ጋር እሺ በለኝ፣ አረ እንሂድ በእግዚአብሔር። አይሆንም፣ እኔ በቃ ምንም እንኳን እኮ እኔ ጥቅም የሌለኝ ሰው ነኝ። ልጅ በቃ እኔ ማንም የለኝም፣ ብቻኛ ነኝ እኔ። እናቴ የለኝ፣ አባቴ የለኝ። ሳሚ እንሂድ፣ እንሂድ እምትለኝ ልሁል። እኔ እዚህ ጋር ስራ ጀምሬያለሁ፣ ቢያንስ ራሴን ለማሻሻል ልጣል እኔ ሉላ፣ እኔ እኮ አንተ እዚህ ጋር ነው ያየኸኝ። ከዚህ በፊት በጣም ብዙ ፈተናዎች አልፈሀል እኮ አላለፍክም? አይደለም ግን በቃ ከእኔ ጋር ሁነህ ችግር የለውም አትጨነቅ። አንተ ለምን ትመላለሳለህ? ትራንስፖርት ራሱ እዚህ ነው ያልሄድን። በቃ እኔ ከሰው ጋር እንድኖር አልተፈቀደልኝ። ምን? ለማን ያልፈቀደልህ? ሉላ፣ አሁን የተረጋጋሁበት ሰዓት ላይ ሳሚ አብረን እንሂድ። ማዛር ራሱ እየጠበቀችን፣ ከፍቶኛል። በጣም ከፍቶኛል። በጣም እንደሚከፋው አውቃለሁ፣ ግን አብረን እንሂድ። አልሄድም። ሄጂስ ምን እሰራለሁ እናንተ ጋር ሄጂ፣ ቁጭ ልለ አረለም ቁጭ አተልም ችግር የለም። ሱቅ ትሆናለህ ጋር ስራ እየሰራሁ ነው። ራሴን ለማሻሻል እየጣርኩ ነው። በዛው ለኔም እኮ ፈተና ነው። ጠንከር እንድል ይሆናል እግዚአብሔር እንደዚህ እያደረገ ያለው በእናትህ እየመጣሉ እዚህ ጋር እንተናጥ ወሬ ማርያም ይቅርታ አድርግልኝና በእናትህ በቃ ስራ ጀምሬያለሁ። ተረጋግቼ ለስራጥ እንዴ ይያልካት በጥቁር ሁላ በጣም ከይቅርታ ጋር አሁን አንደኛ ነገር ከልጁ ጋርም ተጣላ። እዛ ጋር ደሞ ሌላ ነገር ምን ይፈጥር? በቃ ትንሽ ገንዘብ ለያዝና እንሄዳለን። ቢያንስ የትራንስፖርት እንኳን ለያዝም። በእናት አሁን አንተም እዚህ እየተመላለስክ ስራን ጥለ ብዙ ነገሮችን ጥለ እናትህ ደስ የሚላት ይመስላል? ደስ አይላል። እኔ እኮ ደህና ነኝ። በቃ ስራ እየሰራው ነው። ነገሮች እስኪሻሻሉ ደግሞ ግዴታ ማንኛውም ሰው እኮ ይሰራል አሁን እኔ እናቴ መጥፋት ብቻ ነው እዚህ ጋር እየሰሰበኝ ያለው እኮ። እሺ በቃ እንፈልጋት እንሂድ፣ ችግር የለውም። ብሩን ከየትም ብለን ሞላና እንሄዳለን እኮ። እስከዛ ቢያንስ ልስራ ነው፣ ሉል። ሰውየው እየጠራኝ ነው። ይደብራል። መጣለሁ። ትላንት ነው የገቡት። በአንድ ቀን እንደዚህ ሲሆንባቸው ታውቃለህ፣ እኛ ሀገር ያለውን ስራ እንትን፣ በቃ ልግባው። አሁን እኔ ምንም ማስታወስ አልፈልግም፣ ሉል። አይምሮይም ቢዚ ማድረግ ነው እፈልገው ካለ በዚያ እውነት ራሴንም እግዚአብሔርን የሚያስከፋ ነገር ነው ማድረግ። እውነት እናንተ ጋር ደግሞ ቁጭ ማታ ነው መውጣት 11 ሰዓት 12 ሰዓት በቃ ጠብቀህ፣ ኧረ አይሆንም ሂድ። በእናትልል እንደ ምን ሆነ ነው አንተ፣ ሂድ ወደ ቤት በቃ ሂድ ወደ ቤት። እኔ ቀስ ብዬ እመጣለሁ ወይ ለእረፍት ቀን እመጣለሁ። እስከዛም እሷ ትመጣ ይሆናል በራሷ ጊዜ። እኔ የሰማዋቸው አንዳንድ ፍንጮች ስላሉ አትጨነቅ።